እኮ ቆራርጠዋለሁ ብላለች እኮ ቆራርጠውና ሁሉን እንትን አለው ይሄ ሁላ ንግግር እንትን አይላትም እሺ፣ እኔ ትንሽ ደቂቃ ነው ወርድ ያለው፣ ሌሎች ይገባሉ ደግሞ። እስኪ ሰላም ሰላም፣ የጨረቃ ፋሚሊዎች አሉ። አዎ፣ ብዙ ልጆች አሉ። እሺ፣ ሰላም ሰላም፣ የጨረቃ ፋሚሊዎች ውዴ፣ የተከበራችሁ ውዶች፣ እህቶቼ እንዴት ናችሁልኝ? እኔ አጠር ያለ ነው የማወራውም። አይምዬ እህቴ፣ ውዴ፣ የኔ ታናሽ እህት፣ ይቅርታውን ተቀበቢ የኔ ውድዌ አውቃለሁ እኔ በአንቺ ቦታ በሆን ምን ምንም እንደምል ስለማቅ አውቃለሁ። ተሰብረሻል፣ ኔ ውድ። ይሄ ደግሞ ለማስተማር ነው። ይሄ ታቂያለሽ፣ አንቺም ታደርጊያለሽ። ስለዚህ አይንዬ ውዴ ይቅርታ ተቀበዩ። የሚሄትን ቅብዬ ነው ይኸው ብርክክ ብዬ ነው ማዲያ፣ ኩሽና እባክሽ ኔ ውድ ይቅርታውን ተቀበይለት። ብሩክዬ ደግሞ የኔ ወንድም ሀይሚዬ እንደምታደርገው ለነገረቹ አንድ እንትን ሰርታ ወደፊት ይቅርታ ታስተምራችኋለ ያችን ገገማ የሆነ ሴትዮና አንተን መሰለኝ ይቅርታ ማስተማር ይቻላል መሰል። እና ይቅርታዋን በስነ ስርዓቱ ይቅርታ በሉ እባክህ፣ ወንድም አለን ይቅርታ በስነ ስርዓት በላት። አንተም አቃለው በሀይሚዬ እንደማትጨክን አቃለው። ለማስተማር ብለን ይህን ነገር ያመጣው ያን ጭንቀትን ነገርን እኔ አይቻለሁ። በእውነት ነው ምልክ እና ይቅርታ በስነ ስርዓቱ በላት። ይቅርታ እንደዛ አይደለም በክርክር አይደለም በስነ ስርዓቱ ይቅርታ በላት። የኔታናሽ ወንድም፣ ብዙ ህቶቻችሁ፣ ብዙ ወንድሞች፣ ብዙ ህቶቻችሁ እዚህ እየታመምን ነው ያለ ነው። እኛ የእናንተ ደስታ ያስደስተናል። የእናንተ ስቃችሁ ስትመጡ ስንስቅ ነው የምንውለው፣ ሲከፋችሁ ደግሞ ስናለቅስ ነው የምንውለው። እና እንደው ለፈጠረ ብሩክዬ ይችን ሴትዩ አታንጣት። እንደ ለአይኔ ነው ያስጠላችኝ። ብሩኬ፣ ለአይኔ ወንድሜ፣ የእኔ ታናሽ ወንድም እንደ ይችን ሴትዩ አታንጣት። እኔ እናንተ ጋር ስመጣ ነው ያየኋት፣ የዛን ጊዜም አሁን ደግሞ እናንተ ጋር ስመጣ ነው ስመጣ ነው እንጂ የት እንዲያለች እራሱ አላቃትም። ቪዲዮ ትሰራለች ተብሎ ዛሬ ነው ያየው እናንተ ጋር ስመጣ እና ስለዚህ፣ ስነ ስርዓት የሚባል የሌላ ሴትዮናትና አታምጣት ብሩክዬ። አንተ ምርጥ በተሰብ ያሳደገህ ነው ብሩክዬ። ይቺ ራስን ዝቅ የምታስደርግ ሴትዮናት እንደው ለፈጠረ ከአታምጣት ዓይን ማየት ነው ያስጠላኝ። እና አይ፣ ምግዬ ይቅርታ፣ በእውነት ነው ምልሽ። ይቅርታ በዩ ይቅርታውን ተቀበዩ። ሀይሚ፣ የኔ ውዴ ታናሽ እና በጣም ቦታ ልልቅቅኝ በቃ አትችልም

አስተካከዬ በውስጥ በቴሌግራም ለሚሚ ልክላታለሁ። ሁላችሁም ሜሽን አርጉ። ሜሽን አርጋችሁት ነው የምታደርሱት። እናመሰግናለን፣ እንወዳችኋለን። ከዚህ በላይ የሰው መወደዳችሁ እንደዚህ እናንተ ለሰው እንደዚህ ለእኛም ሁላችሁም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እዚህ ጋ አሁን ብዙ ሰው ነው ብዙ ሰው ነው ያለ እና እንደዚህ ይሄ ሁሉ ሰው የተሰባሰበ ለእነሱ ክብር እና እነሱን ስለሚወዱት የእነሱን ክፋት ስለማይፈልጉት የእነሱን ክብር ሲነካ የማይፈልጉ ሰዎች ናቸው። እንትኑን እንዳለ ቆራርጬ አስተካክዬ እኔ እልካለሁ ለሚሚ በእንትን እልክላታለሁ ለእሱ መሽን አርገሽ ላኪለት ለእሷም ለሱ ችግር የለውም እልክለታለን ችግር የለውም የዱ የእኔ እልክለታለሁ በቴሌግራም ችግር የለም ለእሷም እሱማ እኮ እሷ ይቅርታ በይ ናታ ይቅርታ እንድትል እሷ ለእሷ ስደዱላት በቃ እሷ ወደ እሷ አንቺ ያስተላልፊ በቃ ጥሩ ለእሷ ደግሞ እንዲደርስ ይቅርታ ቅርታ ይበዩ አድርግለት የምንላት እኮ እሷን ነው። አብዛኛው እንሱ እኮ ለሱ ለእሱ እንትን ይባላል። ለሷ ደግሞ መስገድዳልሱ። ለሱም ለሷም ነው፣ ለሁለታቸው ነው መላክ ያለው። አንዳን ታች ላይ ሚሽን የምታደርጉ ልጆች ካላችሁ ሚሽን አድርጋችሁ አደርሱላችሁ። እኔ አይሆንልኝም፣ እናንተ ናችሁ። በተለይ በውስጥ የምትልኩ ይኸውላችሁ፣ በሚሚ አካውንት ይለቀቅና በሚሚ አካውንት በሄደን አካውንትም ተቆራርጦ ተፈራርጦ ይለቀቃል። እኔ አይሆንልኝም ያለች እዚህ ጋር ቲጂ

ሀይሚዬ ኔትዎርክ ላ ቸቱፎሎችን ሲሆን ሜንሽን አድርገን መልቀቅ እንችላለን። ለዛ አሁ ሜንሽን በዚህ በቲክታክ የማደርጉ ለእነሱ እንዲደርስ አድርጋችሁ ለነሱ ለነሱ አሁን ለሀይሚዬ አንዳንድ ጊዜ ተዘጋጋችሁ ለእሷ የሚያደርሳት ሰው ደግሞ ያድርሳት። ፍጬ ለፍጬም ቢሆን ለምን እሷ ሚሚ ደግሞ ለብሩኬ ለብሩኬ አድርሽ። ሚሚ ደግሞ አደርሳለሁ፣ ችግር የለም አደርሳለሁ። ሀይሚዬን አታገኛትም። ሚሚ ሀይሚዬን አታገኛትም። ለፍዜም ለፍዜም ይሄ ቴሌግራማ ብዙ ጊዜ ሀይሚዬን ቲጂዬ ታደርስላት። እኔ ብሩኬ እና በብሩኬ እና በእንትና ላይ አደርሳለሁ፣ ችግር የለም። ምንድን ነው መሰለሽ ማድረግ ለፍጬ ይሄን ነገር ይሰደድ፣ ከዛን ፍጬ ያስደድላት ለስታ ማለት ነው

ኦብሴ ኦብሴ ሜንሽን ሜንሽን ስታረጊያት ሜንሽን ስታረጊያት ራሷ አካውንት ውስጥ ሄዶ ስለሚገባ ሜንሽን ቢደረግ የሚቀለው። ምክንያቱም ራሷ አካውንት ላይ ሜንሽን ስታረጊያት ራሷ ጋር ሄዶ ይገባል፣ ቀጥታ ነው የሚገባው። ቲክቶክ ስለምትጠቀም ታየዋለች በእርግጠኝነት። ፕላስ ደግሞ ቲክታክ ላይ ቢለጠፍ ብዙዎቹ ያልሰሙት ይላሉ። ቲክታክ ላይ ስትለቂው። ሼር ያርጉት ሼር ያርጉት ያርጉት ሼር ኮፒሊንክ ያርጉት። ከዛ በኋላ በቃ ይደርሳል። ይሁላ ነው ነው ሁለቴ ሶስቴ ሁለቴ ሶስቴ ካፋት ሁለት ችግር የለውም። አራት ቦታ ነው የማደርገው አራት ቦታ ግን እስኪ ወይ ልቀሚለት ልቀሚለት ያለሁሚኒዬ መታለሽ ሰሜራ አስተያየት ሊኖራቸው ይችላል። ቦታ ካለሽ እስኪ እነሱን ደግሞ እናዳምጣቸው። ማናት ሚዬ መታለች ሰሜራ አለች፣ እናንተ ያወራችሁት ይበቃል፣ እኔ አልችልም። ቆይ አንዴ ሌላ እዚህ ጋ እንትን ምትዩ ምትቀጅም ልጅ አለሽ። እንደዚህ አይነት አሪፍ አሪፍ ነገሮችን ወስደሽ ብትለቅልን ደስ ይለናል። ምክንያቱም ሀሜቱን ምናምን ምናምን ወስደሽ ቶሎ እንደምትለቅ ሁላ ይህንንም አሁን ወስደሽ ብትለጥፊ ደስ ይለናል ደስ ይለናል። ሄደሽ ለጥፊልን። ትኖራለች እርግጠኛ ነን። ተቀርተናል ወይ ዩቲዩብ ላይ ብንሄድም ይኖራል። ብዙ ጊዜ ብዙ ጊዜ ስትነግሪያት ወስደሽ አትለጥፍም፣ ግን በቃ ይሄን ነገር ወስደሽ ለጥፊልን እባክሽ። ዳ ዲያክና አንድ ሰው ላስወርድልሽ አንድ ሰው አውጣላችሁ አለ። እኔ መውረድ ችላለሁ፣ እኔ መውረድ ችላለሁ። አንቺ ኦብሴ ስሚ አንደኛ ደረጃ አሁን የአሁኑን ለሚሚ ላኪውና ሚሚ ደግሞ ታድርሰው ለትልቁ ለዋነኛው ለየነገሩ ልጁ ማለት ነው። አድርሲ አንደኛ እና

በገሳ ነው ግን ሳንመርቃቸው ቢያንስ እንኳን መጨረሻ ላይ ሳንመርቃቸው እንዴ ድንግል ማርያም ማህላችሁ ትግባ፣ እንደዚህ ምናምን ሳን- ወይኔ አሁንም ትግባ በቃ ድንግል ማርያምድንግል ማርያም ትግባ ማህላችሁ። መቤቴ ቅዱስ ማርያም አሁንም ታዝግባ። ጠላታችሁ ሚካኤል ይምታላችሁ። ቅድስት አርሴማ ትግባበት በቤታችሁ። እናንተ ፍቅራችሁን እንጂ ጠባችሁን አንፈልግም፣ ለቅሷችሁን አንፈልግም፣ ጭቅጭቅ አንፈልግም። እቺ አጋሪ ቅረሽ ይሆነች ጥፋጋጋጥፋ የሚመጣባችሁን አጋንንት ከእናንተ ላይ ያቧርላችሁ፣ ከእናንተ ላይ ያባርላችሁ። እናንተ ስትደሰቱ የምንደሰተው እንጀራችሁ ከፍ ይበል። የደስታ እንጀራ ይስጣችሁ። የምትደሰቱበት ይስጣችሁ። እናንተ ስትደሰቱ ደስ ይለናል። እኛንም አታስለቅሱ። ተከፍታችሁ አትምጡ። ሁሌ ተደስታችሁ ስትጠቃቀፉ፣ ስትላፉሩ ነበር። እንደዚህ የማይሰለች እንጀራ ይስጣችሁ። ፍቅር የሚጓጓ ሲወጣ አይነው ሲገባ አይነው ሃይማኖት ከእሷ ሌላ የሚል ስታችሁ፣ የሚል ስጋ አንስጣችሁ። እኛ ስለቼ ልጅ ጭራቅ እያመጣችሁብን እኛንም ጭራቅ ቀረሽ አደርጋችሁ ነው። እኛ ምንም አንፈልግም። እግዚአብሔር በመሀላችሁ ይግባ። ምክንያቱም የሰው ልጅ ገብቶ ምንም ላያመጣ ይችላል። ግን ዋናው እግዚአብሔር መሀላችሁ ይግባልን። ልባችሁን ክፍት ያርግልን። ልባችሁን ንጹ ያርግልን። እንደ መጀመሪያ ያድርግልን። አንተም እናቴ ዝቅ ብለሽ ሁሌም ዝቅ ብለሽ ነው ያለሽው። አንተም ደግሞ ብራዬ ሁሌም ዝቅ ብለን ያለኸው እና እመብርሃን ዝቅ ብላችሁ ትበልላችሁ በቀሚሷ እቅፍ አርጋችሁ ድግፍ አርጋችሁ ፍቅራችሁን ታዘልቅላችሁ። ሌላ ምንም አንልም። አሜን። በጨረቃው ፋሚሊ ስም እናንተም ፋሚሊ ስም ትልቅ ትልቅ ክብር ይገባቸዋል። ደግሞ ማለት ነው አንድ ነገር እህቶች፣ ታች ላይ ያላችሁት ሰዎች፣ ውስጥም ያላችሁ ሰዎች እባካችሁ፣ ክርስቲያን ሙስሊም የሆናችሁ ሰዎች በድዋ ብቻ አግዙ። አንድ ሀካክ ዘራፍ፣ አንቺ ሀካክ ዘራፍ እንዳታረጉ እኔ በትህትና እጠይቃለሁ። ጨረቃ ፋሚሊዎች ለዚህ ቀን ያልሆናችሁ ሰዎች ለመቼም አትሆኑ። አንዱ ነ ቲጂ አታውራም እንዴ ቲጂ ትንሽ አታውሪ

ሰሚራ ወይ ቆይ ቆይ ቆያ አንዴ፣ ሌላ ሌላዬ ሌላዬ፣ ይሄን ሀሳብ አምጥተሽ እዚህ ጋ እንድንወያይበት አንቺ አሳምነሽ እዚህ ጋ ስላደረሽን በጣም ነው የምናመሰግነው እህታችን፣ በጣም ነው የምንወዱሽ። ክብር ይገባሻል። እግዚአብሔር ይባርክሽ፣ ጤናሽን ይስጥሽ። ወይ ዛሬ ወይ እሱ ስትትልዬ እናመሰግናለን፣ ቆንጆ እግዚአብሔር ይባርክሽ፣ ጤና ይስጥሽ፣ ልጆችሽን ይባርክልሽ፣ ልጆችሽን ጤና እና እድሜ፣ ባለቤትሽ ጤናና እድሜ፣ አንቺም ጤናና እድሜ ይስጥሽ። ሰርተሽ የምትበለጽጊበት ይስጥሽ። ያሰብሽውን ሳይሆን እሱ ያሰበልሽን ይስጥሽ።

ለመልካም ስራችሁ እነዚህ ለተሰባሰባችሁበት መልካም ነገር ይዛችሁ ግብ ወደ የቤታችሁ ሌላ ደግሞ ነገር አሳብ ያመጣችሁ ሌላ ናት። ሌላ በጣም መርቋት ግን ስሚ

እውነቷ ነው፣ ቲጂ የእውነትሽን ነው። ስለ ተቀበልሽኝ ደግሞ በታላቅ አክብሮት እውነት ጎንበስ ስብዬ የተቀበልኩሽ ጌታ ምስክሬ ነው። በጣም ነው ያስደሰሽኝ።